የተከበራችሁ ተመልካቾቻችን እንኳን ለአንድ ሺህ አራት መቶ አርባ ስድስተኛው ዓመተ ሂጅራ የኢደል ፈጥር በዓል በሰላም አደረሳችሁ አደረሰን እንላለን። በድጋሚ በዓሉ እንዴት እያለፈ ነው? እኛ ጋር አልሐምዱሊላ ከብዙ ድካም በኋላ ከብዙ ውጣ ውረድ በኋላ እንግዲህ አልሐምዱሊላ ቀናችንን ምሽታችንን አሳልፈን እንደዚህ ባለ በአማረ ኤድን በሚመስል ድባብ ተገናኝተናል። ቤታችን እንዴት አያችሁት? እኔ በጣም ደስ ብሎኛል። እናንተም ደስ እናላችሁና በለውጡ ምን ያህል እንቀደስታችሁበት አልጠራጠርም። ብዙ ጊዜ ያው ቤት የፍላጎት የአእምሮ ጉዳይ ነው ይባላል። እርግጥ ነው የገንዘብም ጉዳይ ነው። ምክንያቱም እንግዲህ ቤቱን ቅድም አይታችሁት ነበረ። ቆንጆ ያልነበረው ቤቱ ሳይሆን የነበሩት እቃዎች ናቸው። ልክ የነበረው እቃ ደግሞ ተለውጦ እነዚህ ባለ ውብ የሆኑ እቃዎች ሲሞላ ደግሞ ቤቱ የራስ የሆነ ግርማ ሞገስን ተላብሶ ደስ የሚል እንግዲህ ቤት ሆኗል እና አልሐምዱሊላ ረቢል ዓለሚን። አብራችሁን ጦውሎላችሁ ነበረ። ከዚህ ሁሉ ውሎ በኋላ ይሄንን ቤት አሳምረን ለዚህ ኢድ ላሳልፍ ነው። ግን ደግሞ እንግዳ ጠርቻለሁ። እንግዶቼ እንቀበላለን። ከዛ በኋላ ደግሞ ከእንግዶቼ ጋር ቆንጆ ቆይታ እናደርጋለን። እናንተን በያላችሁበት ቆይታችሁን ከኛ ጋር እንታደርጉ እንጋብዛችኋለን። መልካም ቆይታ ይሆንላችሁ። እንግዳ ማን እንደሆነ ትገምታላችሁ ብዬ አስባለሁ። ልክ ደግሞ ካልሆነ ግምት ደግሞ ምንም ችግር የለውም። ግን እኔ እነሳና እንግዳይን ጋብዛለው። እርግጥ ነው መጀመሪያ ደውዬ ነው እንግዲህ የማስመጣው።

አላህ የምታስቡትን ነገር በሙሉ አላ ስብን ታላ ያሳካላችሁ። እጃችሁን የዘረጋችሁልኛ አላህ ባሪያዎች በጠቅላላ ያለባችሁን ሀጃ አላ ስብን ታላ ያውጣላችሁ። የአኸራሀት ያንች የምታስብን ነገር አላ ስብን ታላ ያስተካፍልልሽ። የምታስብን ኸይር ነገር በሙሉ አላህ ያሳካልሽ እና ደስ ብሎኛል። አልሐምዱሊላህ ረብ ልዓለም አልሐምዱሊላህ ደስ ብሎኛል። እንዴት መግለጽ እንደምችል አላውቅም፣ ብቻ አልሐምዱላህ ረብ ልዓለም ደስ ብሎኛል። አላስጥልኝ ከጎኔ ስለነበር ሶፊ ወላሂ የምር ከልቤ። አላስተዋኖ ጣላ ትንሽ ልጅ ነሽ፣ ስራሽ ግን በጣም የትልቅ ሰዎች ስራ ነው። እና አላ ምን ከመስራሽ ይቀበልሽ። ደስታ እንዴት መግለጽ እንዳለብኝ አላውቅም፣ ብቻ ደስ ብሎኛል። እስኪ እኔና አንቺ አሁን ስናወራ ነበር እና ብዙ ነገር ዋሽቻለው ብዙ ነገር ብያለው እና ትንሽ ከውሸቶቼ መካከል የተወሰነውን መናገር ትችያለሽ። ደስ ብሎኛል። ቃላት አጥሮኛል፣ አላቅም ላወራ እንዳይ ብችል

ጀዛክሙላህ ኸይር ብቻ ደስ ብሎኛል፣ በጣም ደስ ብሎኛል። አላህ መልካም ስራችሁን ይቀበላችሁ። ሁላችሁም የሰጣችሁኝ የአላህ ባሪያዎች፣ እጃችሁን የዘረጋችሁልኝ የአላህ ባሪያዎች ደስ ብሎኛል። እኔ ደስ እንዳለኝ እናንተንም አላህ አስፋውንታ ላይ ያስደስታችሁ። ካሜራ ካሜራማኖችም ባለፈው ሁላቸው ለፍተው ነው እኔ ጋር የተጨነቁት ብዙ ነገር ያደረጉልኝና አላህ የሚያስቡትን ነገር አላህ ያሳካላቸው። ጀዛክሙላህ ኸይር እጃችሁን የዘረጉልኝ የአላህ ባሪያዎች ከትንሽ እስከ ትልቅ ኢትዮጵያ ውስጥ ያሉ ከውጭ ሀገር ያሉ የአላህ ባሪያዎች በጠቅላላ ገንዘብ ከትንሽ እስከ ትልቅ የሰጡኝ የአላህ ባሪያዎች መልካም ስራቸውን አላህ ሱብሐነሁ ወተዓላ ይቀበላቸው። እጅግ በጣም ደስ ብሎኛል። አላህ ይስጥልኝ። ሌላም ሰርፕራይዝ አለ። እሱን ደግሞ በሂደት እናያለን ማለት ነው ይመስላል ደስተኛ ናቸው። በጣም ያው ኢድ ላይ ስለምንገኝ የኢድ ጥባብ ንጽህ ብዬ ልብስ ገዝቼላቸዋለሁ የወዱታ ብዬ ተስፋ አደርጋለሁ። ስፖተኞታል እንግዲህ ወሬያችንን እንቀጥላለን። እንግዲህ ለዚህኛው ቤትሽ ደግሞ ቁጭ ብዬ ድጋሜ ብላ ያፈለው ነው ታስታውሻለሽ እዛኛው ቤትሽ ላይ

ብዙ ኒዕማራት ብዙ ኒዕማዎች አሉት። በጣም ደስ ይላል። ይሄ ብርድ የለም ፀሐይ የለም የሆነ ነገር መጣ። ልጆች ሊጎዳብ ነው እኔ ሊጎዳይ ነው የምለው ነገር የለም። ዝናብ በመጣ ጊዜ አልፈራም። አልሐምዱላህ ረብን አልሐምዱላህ። ይህና ያለማ ጭራሽ አይገናኝም፣ አይወዳደርም። ተመልካቾች እንግዲህ አስታውሳላችሁ ከሆኑ ሳምንታት በፊት ሀናን ቤቷ ላይ ጎብኝተን ቁጭ ብለን ቡና አፍልተን ተጫዋውተን ነበረ። አሁንም ደግሞ ሲሄንን ቡና በዚህ ማረቤት ደግሞ እያፈላ ነው። ያንቺ ፕሮግራም ከቀረበ በኋላ ብዙ ሰዎች ጤናሽን ተሽሎሽ እንዲያዩሽ የተሻለ ህይወት ደግሞ ኖረሽም እንደዚሁ ለማየት በጣም ጓጉተው ነበር እና ዝም ብሎ መጓጓት መፈለግ ብቻ ሳይሆን ለጉዳዩም ደግሞ ኃላፊነት መውሰድ ፈልገው ነበር። ማገዝ ፈልገው ነበረ። አልሐምዱሊላህ እንግዲህ ብዙ ሰዎች ያገዙሽ ምን አደራሽ እሱን አንቻሉ እና ብዙ ሰዎች ኢትዮጵያ ውስጥም ከኢትዮጵያ ውጭም ብዙ ብር ሰጡኝ። በየአቅጣጫው አላህ መልካም ስራቸውን ይቀበላቸውና፣ አልሐምዱላህ ረብላአለም ዛሬ ላይ እኔ በአላ ፈቃድ እነሱን አላህ ሰበብ አድርጎልኝ ቤት ባለ አንድ መኝታ ኮንዶሚንየም ገዝቻለሁ ማለት ነው። ሻላ ተመልካቸ ትልቅ ምስራት ነው። ሀናን እንግዲህ ከዛ ላስቲክ ቤት ወጥታ በአላህ ፈቃድ እንግዲህ እናንተን አላህ ሰበብ አድርጎ ቆንጆ ቤት ገዝታለች፣ አለች፣ አንድ ቤታ ኮንዶሚኒየም። እስኪ ትንሽ እናውራ፣ እንዴት ነበረ የሰው አቀባበል? ከዛ በኋላ አንቺ ራስሽ ቤት ታገኘሽው፣ ትንሽ ብናውራ ደስ ይለኛል። የሰው አቀባበል ከጠበኩት በላይ ነው። ይህን ያህል የእምነት እህት ወንድም አለኝ አድኝ። አልሐምዱሊላህ፣ አላህ ላሳጣኝ በያቅጣጫው ግን በቃ በጣም የተረባረቡልኝ የባል ቤተሰቦች ዞር ብሎ ባያኙ፣ የኔ ቤተሰቦች ዞር ብሎ ባያኙ፣ ግን አላህ ሱብሐነሁ ወተዓላ የእምነት እህቶቼ ከስጋ ዘመድ በላይ አድርጎ እዚህ ደረጃ አደረሱኝ። ሕክምና የሆነ አንችም አላህ መልካም ስራሽን ይቀበልሽ። እና ከኤርላንዶችም ስሄድ እራሱ እስከ ብዙ ነገር ነው የሚንከባከቡ ሁሉ ነገሩን በቃ አላህ ይስጣቸው። እነሱ ሕክምናውን እያደረጉልኝ ነው። ሰዎቹ በየጊዜው ብር ብቻ ሳይሆን እንደት እንዴት ነሽ ደህንነትሽ፣ ጤንነትሽ፣ ገበያ ስንገበያ ራሴ ተሻለች ምናምን ነው የሚሉትና በጣም የሰው አቀባበል ከጠበኩት በላይ ነው ይሆናል። አልሀምዱሊላህ አልሀምዱሊላህ ይርብላል። አልሀምዱሊላህ። አዎ፣ ኤርላንዶች በዚህ አጋጣሚ እጅግ አድርጌ ያመሰግናለሁ። እንግዲህ የዛን ቀን ታመሽ ከገባሽበት ጊዜ ጀምሮ እስካሁን ድረስ የህክምና ክትትልሽ የሚያደረግሽ ነው። ያው መቼስ በዚህ እድሜሽ ያስመረኮዘሽን ህመም አሸንፈሽ በአዲስ በሙሉ ጤንነት ትመለሻለሽ ብለን ተስፋ እናደርጋለን። አሁንም የተሻለ ጤንነት ላይ ነው የምትገኙ፣ ግን እንዴት ነው? እስካሁንም ድረስ ይዛለች ምርኩዟን የሚል አይጠፋም እና ጉዳዩ ትንሽ ጊዜ ስለሚፈልግ ነው እንጂ ከነበርሽበት። ወይም አልሐምዱሊላህ አሁን በጣም ደህና ነሽ? ለውጥ አለኝ ለውጥ አለኝ አልሐምዱሊላህ። እንዴት ነው ወደድሽው? ልብስሽን ሁሉ ነገር። ቃላት ራሱ አይገልጸውም። ቤቱ፣ ልብሱ፣ ዕቃ ሁሉ ነገር ወድጀዋለሁ። ሁሉ ነገር ሩ ይሻል ደግሞ ማሻአላህ። አመሰግናለሁ ደስ ስላለሽ በጣም ደስ ብሎናል። አልሐምዱሊላ እስቲ አሁን ልክ የኖርሽው ህይወት አለ ከዛ በኋላ ደግሞ ለ